ቁሱን አሳይሻለሁ እኔ ልሳምሽ። ፊሽ ፊሽ ልቀቃት እንዴ ልቀቃት። ምን አገባሽ አንቺ። ልቀቃት። በሰው ማላት ትግቢ ፍቅረኛ ሙሽ ማላት ትግቢ ናፍቆት ፍልጣ ውጥቼ በጉልበት። ሰላም ውድ ቤተሰቦች እንዴት ናችሁ? እኔ ያለው ፈጣሪ መስገን እናንተ እንዴት ናችሁልኝ? ይላለው ባላችሁበት ሁሉ ሰላማችሁ ይብዛልኝ። እኔ ውድ ፋሚሊዎች እንዴት ናችሁ ልኝ? ዛሬም ያው በአዲስ ቪዲዮ መጥቼላችኋለሁ ያው ትንሽ እየጠፋን ነው ይገባናል አልመቻች ያለን ጉዳይ ነው እየጠፋን ነው እናንተም እየጠፋችሁ ነው ምናምን ብላችሁናል አንጠፋም ከዚህ በኋላ በሚመችን ሰዓት ፖስት ለማድረግ እየጣረን ነው ሁሉም የራሱ ጉዳይ እያስጨነቀው እና ቢዚ እየሆነ ስለሆነ ነው ከዚህ በኋላ አንጠፋም አለን እና ዛሬ በጣም ምርጥና በሆነ ሀሳብ መጥቼላችኋለሁ ዛሬ ምን አስቤ ያለው ባለፈው የናፍቆትን ጓደኛ አይታችኋታል እና ሁለቱ እየመጡ ነው። ናፍቆትና ጓደኛዋ ማለት ነው። በዛ መሀል እኔ ምን ልፈጥር አስቤያለሁ? ስናገረው ራሱ ይከብዳል። ታቃላችሁ፣ ምን አስቤያለሁ? ጓደኛዋን ግግም፣ በቃ እኔ ተመችታኛለች ምናምን፣ ግግም ነው ምለው፣ በቃ እሷ ፍቅረኛ ይኑራትም አይኑራትም ምናምን ግግም ነው መልባት በቃ ተመችታኛለች። እዚህ ጋር አሁን አሁን ባሁን አሁን ጠይቂያት ሳይሆን አሁን ባሁን አብራኝ እንድትሆን ነው መፈልገው ምናምን በቃ አልቅሽም ብዬ በጉልበት አረግባታለሁ። ልጅቷ እምቢ ካለች ማለት እሺ ካለች በቃ አየር ላይ ያለቀ ቪዲዮ ማለት ነው። እምቢ ካለች በጉልበት አረግባታለሁ። ያው ናፍቆት ወደ እኔ ታደላለች የሚለው ሀሳብ አይኖርም። እኔ ጋ ለምን ጓደኛ ነች፣ በዛ ላይ ሴት ነች። ሌላ ደግሞ ጉልበት ምናምን ነው የምጠቀመው ምናምን ብቻ የዛኔ አብረ ማየት ነው። ናፍቆት ለማን ታደላለች የሚለው ማለት በዚህ ጋር ደግሞ አለ እኔ በሴት ጉዳይ ብዙ ነገር እንደገጠመኝ እሷ ጓደኛ መታ ምናምን ስንት ነገር ውስጥ እንደገባው ምናምን ምናምን ምናምን ታውቃላችሁ፣ እናንተም እሷም ታውቃለች። እና በእሷ ጓደኛ ምክንያት እንደዚህ ድጋሜ እንደዚህ ነገር ውስጥ እንድገባ ምናምን አትፈልግም። ብዙም ደስተኛ አይደለችም። ጭራሽ ሰው አስጨንቄ ጎትቼ ላስገባ ይቀርና ማለት ነው። ብቻ አብረው ይመጣሉ። ለኔ ሞገኗ የማይታሰብ ነገር ነው። አብረን እናያለን። እወዳቸዋለሁ። ብቻ የሚፈጠሩ ሁሉ ከጎኔ አላችሁ ግድ ነው ማለት ነው። እዚህ ጋር ሪስኮ ስጄ ነው አሁን እየሰራው ያለው ያው ሴት ምናምን ይዛት ወፍ ግን በቃ ግድ ፕራንክ እና እሷም ስታገኝን ስለማትለቀኝ ፕራንክና ምንም ስለሆነ እንደሚሆን እናደርገዋለን። አዎ። መጥተዋል። ደግሞ እንዳሰብኩት እንዳሰብኩት ተያይዘው ነው የመጡት፣ ተያይዘው እንደምፈልገው ማለት ነው። አይ ልጅቷ ግን ባይዘው ታምራለች። ቅርታ ለምትጠቀሙ ነገር ምናምን ከይሁዲ ቅርታ ግን ታምራለች ልጅቷ። እኛ ግን አለን፣ እነሱ ጠፉ። እነሱ ጠፉ፣ እኛ ግን አለን። ተመስገን አለን። ዛሬ ስለያየን አጨብጭ ይወቀለም

አለሽ ከዚህ በኋላ ግን እንደሌለሽ ቁጠር። ውይ፣ እሺ ምንድነው የምታፈጩ? አይ የምር እሺ እሺ፣ ማንም ፍቅረኛሽም ይሁን ጓደኛሽም አይደለም ፍቅረኛ፣ የወንድ ጓደኛ አብሮሽ እንዳይሆንሽ፣ እሺ። ምንድነው የምታገጩ? ናፍቆት፣ ምድም ትለፊ። አንቺ ወንድነሽ። ምንድነው የምን ፍቅረኛ ምናምን ማለት ምን አገባሽ እኮ ፍቅረኛ ምናምን የለሽም። እሺ ፍቅረኛሽ ማነው? ምንም አያገባሽም እኮ የሚያገባሽ ነገር የለም። ፊሽ ፍቅረኛ ነው

ሽ፣ እኔ ተመችተኛለች እኔ ተመችተኛለችአጠእልሽነእእእ እት ነው እኮ። ልቀቂኝ። አንቺ ስለያሽኝ ነው እያሰመምኳት። በሰው ማለት አትግቢ። በሁለት ፍቅረኛ ሽ ማለት አትግቢ እንደጥታልኝ እሺ፣ ዞር በይ። ጠጥታለሁ። ዞር በይ። አንቺ ጉልበት ነው። በፀባይ እየጠየቅኩሽ ነው። አሁንም ደግሞ በፀባይ እጠይሻለሁ። አትወደ

እሺ ጠጋቤ፣ ወደ እንጂ ተጠጊኝ። እሺ አንዴ ዙሪ፣ አንዴ ላውራት። እሺ አመሰግናለሁ። ጠጋቤኝ፣ ልቀቂያት። ችግር የለውም፣ አትፍሪኝ፣ ልቀቂያት።

ምንድን ነው ሁሉም ታውቃለህ፣ አይደል ወይ? እሷ ብትሆንስ ሁሉም ፍቅረኛ አለኝ እያለችህ ነው። አንደኛ ፍቅረኛ አለኝ እያለችህ ነው። ሁለተኛ እያስገድድካት ነው።

ለኔ ያለሽ ስሜት አልተቀየረም? ለኔ ያለሽ ስሜት አልተቀየረም። ናፍቆት ፍልጣ ውጥቼ በጉልበት ላርጎ እንዲ ውለታችሁ አንቺን ቀጥቅጬ ልኬ እሷ አላስቀራት እንዴ? እሱ ነው የምትፈልጊው? እሱን ነው የምትፈልጉት? እኮ እሱ ነው የምትፈልጊው? እኮ እሱ ነው የምትፈልጊው? ክብር ይኖርና እሱ ነው የምትፈልጊው ወይ? እኔ ሁለት ሽንም ቅጥቅጭ ሌላ ነገር ማረግ አንቺን አስቀርቼ አንቺን መላክ አላቃት። እኔ እሺ ግን

ነሽ ወንድ ነን እካት፣ አንቺ እንቀጥቅጭ እልክሻለሁ። ተይ ናፍቆት፣ ተይ እሷን ቀጥቅጭ አስቀራታለሁ። ተይ እኮ ጫፋን እካት፣ ማርያም ለሷ፣ አንቺ ለእሷ ጠበቃ መሆንሽ ነው። ከመቼ ጀምሮ ነው እንደዚህ መሽለጥለጥ የጀመርከው? ይሄ መሽለጥለጥ ነው እንጂ የኔ ቆንጆ ቆንጆ ስልሽ፣ ማን ልበልሽ? የኔ ማር

ማርያም ስቀልድ ነው። አፉ ጎልቢ ማለት ነው። ስቀልድ ስቀልድ ነው። በቃ ምን እንደምታውቁሽ ሴት እንደማልፈልግ አፉ ነው። በማገኝሽ ቦታ አታውቂው፣ ቤት ላገኝሽ፣ ቤት እሺ የኔ ቆንጆ ማርያምን ስቀልድ ማርያምን አሁንም ፈራችኝ። አጭ ማርያምን ማርያምን ፍራንክ ነው ታቃለች ፍራንክ ፊሽውናቲ እንትን ሌላ ጊዜም ልፈራኝ ነው